አቢባየ ስለዚህ እኔ አሁን እንደማንም ማንም ሞጥቻለሁኝ። አሁንም የምነግርሽ ሴት ለሴት ተሽጫለሁ። 15 ቀን ተሰቃይቻለሁ። አመት ቀድር ገንዘቤን ሁሉ ጉልበቴን አግተውኛል። ሴት ለሴት መሸጥ ማለት ግን አልገባኝም ከይቅርታ ጋር ሴት ለሴት ማለት ሀቢባዬ፣ ግብረ ስጋ ግንኙነት ብለው ሽጠው፣ ብዙ ነገሮችን ለአረብ ሴት ለአረብ ሴት ሽጠው፣ ሴቷ አንቺን ለመነካካት ሞክራ፣ ይሄ ነው ሴት ለሴት ተሽጠ። አዎ፣ ደዛ ሽጠውኛል ስራ ብለው እንደዛ አስገብተውኛል። አሁን ሴቷ የበዛ ተሽ ሌላ ቦታሽን ለመነካካት ሞከረች ሴቷ። ያኔ አዎ፣ ለዚህ ነው ያመጣሁሽ ብላኛለች። አዎ በዚህ ነው ያመጣሁሽ ብላኛለች። በስልኳ ብዙ ነገሮችን አሳይታኛለች። ያ ነገር ሲሆንብኝ ግን ውሰዱኝ፣ እኔ እንደዚህ ነው ስራው ብላቸው፣ አይሆንም ስሪ፣ እዚህ ተመጣሽ መንገድልሻለን ብለውኛል። ነው ሴትዮዋ ቆይ ቆይ፣ ሴትዮዋ የቀጠረችሽ አንቺ ቤቷን እንድታጸጅ ምናምን ሆኖ ብቻችሁ ስትሆኑ ግን ሴትና ሴት ግንኙነት ሲያደርጉ እያሳየችሽ፣ እንደዚህ እናድርግ፣ ለዚህ ጉዳይ ነው አንቺን ያመጣሁሽ ነው እንትሽ ሀቢባዬ። መጀመሪያ ሴትዮዋ ቢሮ ውስጥ አትገባም ስትወሽዴ ሽማግሌ ሰው አዎ። ሴትዮዋ መኪና ውስጥ ነው ተሸፍና የምትቀመጠው እና የሚወሽደኝ በጣም ሽማግሌ ዘንግ እየተገደፈ የሚሄድ ሰውዬ ነው። ከቢሮ ውስጥ ወሰደ፣ እሷ መኪና ውስጥ ነው የምትቀመጠው። ከዛ ቀጥታ ሰውየው ከወሰደ በኋላ ሰውየው ነው ሌላ ክላስ ታስተኛና፣ እንደ ኖርማል ነይና፣ እሺ ትለኛለች። እና ማሸት መስሎኝ እኔም ብድግ ብዬ ያችን ሴትዮ ኖርማል ማሸት አለ አይደለሽ፣ እኝላሉ ግሬን ምናምን ስለሚል ማሰብ ሚሲ ያሻለው። ከዛም በኋላ ሶስት ቀን ሙሉ በጣም እየፈራሁኝ በር ትቆልፋለኝ። እኔ ስገባ በር ነው የምትቆልፈው ማለት ነው። ስለዚህ በአራተኛው ቀን ሱቅ ሄዳ ምናምን የሆኑ ነገሮችን የብብት ምናምን ገዛስታ የተለዩ የምለብሳቸው ነገሮች ገዛስታ መጣች። እኔ ጋር ስትመጪ እኔ የለበትሽ ነው መንጣት ያለብሽ ስትለኝ እኔ አልለብስም። የሚለበስ ማለት ባል ሴት ለባሏ የምትለብሰው ሰውነት እንደዛ እንደዛ አይነቶች ነገሮችን ገዝታ መጣች። እኔ አልለብስም አልኳት። ስላት በስልኳ ብዙ ቪዲዮዎችን አሳየችኝ። የእኛንም ኢትዮጵያውያኖች አንቺ ተነሱ የበለጥሽ ነሽ ወይ እነዚህ እነዚህ ሁሉ ከኔ ጋር የኖሩት የሚል በስልኳ አሳየች። ቪዲዮ ሌላ ነገር ሲያደርጉ አሳየችኝ። እነሱም ደግሞ እሷም ደግሞ የምትደረገው ሁሉ እዛ ጋር ስልኳ ጋር ያለ ሁሉም ነገር ስታሳየኝ እኔ የሶስት ልጆች እናት ነኝ። እኔ ልሰራ እንጂ እንደዚህ ላረግ አልመጣሁም። ባለ ትዳር ነኝ እኔ አልፈልግም፣ ይሄን ነገር መስራት ስላት ግዴታ ትሰሪያለሽ ብላ አግርተች ማለት ነው ያዘችኝ፣ አስቀመጠችኝ ከዛ ወዲያ እኔ ሪከርድ ያደረኩና እባክሽን ይሄ ይሄን ስራ ነው ዘቤት የሚሰራውና ውጪ፣ ስለ ግዴታ ትሰሪያለሽ፣ ግዴታሽ ነው አለችኝ። አዎ የሰጠንሽም ለሱ ነው አለችኝ። ስራ ፍርሰሽ ከመጣሽ እንገልሻለን አለችኝ። ደላላው አናቴን እንምትልሽ አዎ አለች ስትለኝ፣ ምን አማራጭ ወሰድኩኝ፣ ዛራ በግልጽ ለደላላው ሴትየዋ ሴት ለሴት ግንኙነት እምታደርግ ናት እንደዚህ እንደዚህ ካላደረግን ብላ እያስገደደችኝ ነው ብለሽ በግልጽ አማርኛ ነግረሻት፣ አዎ አድርጊ። ወደ ቢሮ አልመልስ ማለችሽ አልመልስም፣ አወገልሻለሁ ተመጣሽ ማለች። ፊትም አስራ አምስት ቀን አግተውኛለ እንደዚሁ ተስራ ሂጄ፣ አስራ አምስት ቀን ሁለት መቶ ሀምሳ ሺህ ብር አካውንት ተኢትዮጵያ አስገቢና ኢትዮጵያ እንልክሻለን ተብያለሁ። አሁንም ያው ነገር ነው የሚጠብቀኝ፣ እንመታሻለን፣ እዛው ሁን ያንን ስር ያለችኝ፣ ሁለተኛ አበላሽተሽ ብትመጪ ህይወትሽን ነው ማጠፋ አለች ማለት ነው። ምንም አማራጭ የለኝ። ክፍሌን ዘጋሁኝ። ክፍሌን ዘግቼ ክፍል ውስጥ ቁጭ አልኩ! በመጨረሻ ጊዜ እኔ እንትን አልኩኝ። ራሴን ሳትኩኝ፣ ደነገጥኩኝ። እየመጣች ትታገለኛለች ሴትዮ። እቶ እገልሻለሁ ትለኛለች፣ ታስጨንቀኛለች፣ ያልሆኑ ነገሮችን ሁሉ ታሳየኛለች። በመጨረሻ ውጭ ላይ ወጣሁኝ ማለት ነው። ውጭ ላይ ድንገት ይቆለፋል የበሩ በሩ እቆልፋለሁ ሽማግሌው የለም። ሽማግሌው ባሏ ነው አባቷ ነው ምኗ ነው? ሽማግሌው ቤት ውስጥ ያለው ሽማግሌ ለብቻው ከሆነ ሽማግሌው እኔም አቀው ጉዳይ የለኝም። ባሏ መሰለኝ። እሷ የውጭ ሀገር ዜጋ ናት፣ እሱ ማለት ነጭ ናት። አረብ አይደለችም። አረብ አይደለችም። ሌላ ዜጋ ናት ግን ነጭ ናት። ኢራን ኢራን ናት ታዲያ አረብ እኮ ነው፣ ነጭ አይደለም፣ ፈረንጅ አይደለም፣ አረብ ነው። ባሏ ባሏ ከሆነ ለምን ባሏ ነው ልትቻልሽ? እንዴት አባቷ ባሏ እንደሆነ በምን አረጋገጥ? እኔ እንደዛህ አላረግም አልኳት። ሐቢባዬ እኔ እንደዛ አላረግም፣ እኔ ሶስት ልጆች እናት ነኝ ትዳር ያለኝ ነኝ። ካባልሽ ጋር አርጊ የምትፈልጊውን ነገር፣ እኔ ሴት ለሴት ባህላችን አይፈቅድም፣ ነውር ነው አልኳት። ስለዚህ እሱ እንትን አይልም፣ አያረግም፣ በጣም ትልቅ ሰው ሆኗል። ስለዚህ እኔ የምፈልገው ከአንቺ ጋ ነው አለች። አይ ዶንት ቲንክ ሶ ባሏ ነው ብዬ አላስብም። እኔ አንቺ በአፍ ነው ወይስ በፓስፖርት አይተሻል? በስማቸው አይተሻል? ባሏ ይሁን አባቷ እኔ በእሷ ናት ያለችኝ ባሌ ነው አለችሽ። እሷ እሷ ናት እንደዛ ያለችኝ እንጂ እኔ ባሏ ይሁን አባቷ ማቀው ጉዳይ የለኝም። እኔም ከህርኩ አዲስ ነው ባሏ እንጂ ባል ከሆነ አንድ ክፍል አይተኙም። ምን አስተኛው ሌላ ክፍል፣ ባል ከሆነ እኔ አላቅም፣ ሌላ ክፍል ነው የሚተኛው። እሷ ታች ነው የምትተኛው ማለት ነው እና በመጨረሻ ይሄ የሆነበት ምክንያት ነው። እንትንም ትላለች የሆነ የሚበላም ነገር፣ በሚያሰክር ነገር ትበላለች። አዎ ትጠጣለች። እሺ የሚጨስ ነገር ምናምን ታጨሳለች። የሚበላም እንደ ሀገራችን ምናምን የሚበላም ትንቦሃ ሆኖ የሚበላም ነገር አላት፣ የምታኝከው ነገር ቢጫ ነገር የምታጤሰውም አላት። ግን ያ ሁሉ ሲሆን ምንም ነገር እንዳታነፍሽ ነው የምትለኝ እንዳትጮሂ፣ ምንም ቢመጣ ሰውም ቢመጣ ምንም ቢመጣ ምንም አይነት ተዝተ ቤት ሚስጥር እንዳታወጪ፣ አለዛ ካወጣሽ አለቅሽም ነው የምትለኝ፣ የምታስጨንቀኝ። ከደላሎቹም ተስፋ ሳጣኔ፣ ሶስት ቀን እቀይ አደርኩ ውጭ ላይ እነሱ ቀይ ማለት ነው፣ ግቢ ውስጥ ግቢ ውስጥ ሶስት ቀን አድሬ፣ ልክ በአራተኛው ቀን ሰውየው አሁንም ይዞ ይሄዴ። እሷ ቢሮ አትገባም ቢሮ፣ ግን ድርስ እንዳልኩኝ ነገርኳቸው፣ እንደዚህ እንደዛ አድርጋኛለች ማለት ነው ለማስረጃ አለሽ ትልኪልኛለሽ። ማስረጃ ላይክ ለደላላዋ እንደዚህ አይነት ኬዝ ነው ብለሽ ተናግረሽ ይሁን ስሪ ለማለቷ እንደገና ደግሞ ለሀቢባ እንዳትናገሪ ብለው ፓስፖርትሽን መመለሳቸው እንትኑን ለሀቢባ እንዳትናገሪ የሚለውን ሪከርድ ልኬላቸው ሰው የሰማው ስላለ እልክልሽ እችላለሁ። እንደገና ሁለተኛ አሁን እኔ የምልሽ ምንም የሚሰጠኝ ሳይሆን እዚያ ያሉ እህቶች እንዲድኑ ነው። በኋላ ውሸት ነው ቢሉኝ ማስረጃ ማቅረብ አለብኝ። ውሸት ነው እኛ እንደዚያ አናስደርግም ቢሉኝ ማስረጃ ማቅረብ አለብኝ። እውነት ከሆነና ማስረጃ ካገኘሁ ደግሞ ቢሮውንም ደላለዋንም ሁሉንም ፎቷቸውን ለጥፊ፣ ቪዲዮ ሰርቼ አጋልጣቸዋለሁ። ይሄ እኮ ጋይስ ቃሉን በእንግሊዝ ተናገርኩ። ቲክቶክ ዋርኒንግ ሊሰጠኝ ይችላል። ልክ እንደ ህገወጥ የሰዎች ዝውውር ወሲብ ንግድ እኮ ማለት እኮ ነው። እንዴት ነው ሰው ከኢትዮጵያ እያመጧቸው ለሴት ለሴት የሚሸጧቸው? ይህ በጣም በጣም አጸያፊ ና ቀፋፊ ነገር እኮ ነው። ምንም ይከፈላቸው። እንዴት ነው ሰው የገዛ ዜጋውን ለስራ ብሎ አምትሮ። እቺ ልጅ ባለትዳር ና የሶስት ልጆች እናት ናት። ጉዳዩ እውነት ከሆነ ቢሮ መጋለጥ አለበት፣ ደላሏ መጋለጥ አለበት። ፎቷን ፈተሽ፣ ፎቷን እንትነው አለኝ። አቤባዬ ቢሮው ቁጥር አለኝ እሷንም በቀጥታ ያነጋገርኳት ነበር። ያለው ፎቶ ነው የምፈልገው፣ እውነት ከሆነ ማስረጃ ካቀረብሽልኝ ቁጥር አይደለም የምፈልገው፣ ፎቶ ነው የምፈልገው። ቀምታይ ነው የወጣሁት ሀቢባዬ፣ ምን ዓይነት ቀምታይ ነው የወጣሁት? ግን እኔ የምለው አሁንም ቢደነግጡ እዛ ያሉ እህቶቻችን የታገቱ እህቶቻችን ቢድኑ ነው። እኔ እወጥቻለሁ ችግር የለም። አንደኛ ቁጥርሽን ሰጥኝና ማስረጃ ስልኪልኝ፣ ሁለተኛ ነገር ሴትዮዋ ሴት ለሴት ስታደርግ ቪዲዮ ያሳየችሽ ከኛ ከኢትዮጵያዊ ሰራተኞች ጋር ያሳየች አርቴፊሻን የወንድ ዕቃ በመጠቀም ነው ወይንስ ዝም ብሎ መተሻሸት ብቻ ነው? በግልጽ እንድትነግሪኝ ይፈልጋለሁ። ይኔ ሀቢባዬ፣ እኔ መተሻሸት እንደገና ደግሞ እዛ ጋር እንደሚያደርጉ በመተሻሸት ምን እንደሚያረጉ ነው ያሳየችኝ። ከስልኳ ላይ ስለ ወሲቦች ምናምን ነው ያሳየችኝ። እነዛ ኢትዮጵያዊ ሰራተኞች እንደዛ ስታደርግ ከነሱ ጋር እንደምትቀርጻቸው ያውቃሉ። እኔ ምን አውቃለሁ ሀቢባ የሄደው አለ እኮ። ይሄ አቀራረጹ በድብቅ የተቀረጸ ነው ወይስ በግልጽ ተቀምጦ የተቀረጸ ነው? እንደሚቀረጽ አንድ ሰው የሆነ ነገር ቪዲዮ ላይ ሲያደርግ እያየ ወደ ቪዲዮ እያየ ነው የሚያደርገውን ነገር የሚያደርገው ሰው። እነዛ ኢትዮጵያ ሰራተኞች ከሷ ጋር ይሄን ነገር ሲያደርጉ ወደ ቪዲዮ እያዩ ነው ወይስ በድብቅ የተቀመጠ ካሜራ የተቀረጸ ነው? ስታዩ አብረው ነው እዚህ ነው የሚመስለው ሀቢባዬ፣ አንድ ላይ ቁጭ ብለው ምናምን ሲተሻሹ ነው የሚያሳየው። አንድ ላይ ነው፣ አንድ ላይ ነው። እያወቁ የምትቀርጻቸው ወደ ካሜራ እያዩ ከሆነ እያወቁ ነው የምትቀርጻቸው ማለት ነው። በአንድ ላይ ሆኖ እየተያዩ ነው የሚመስለው ካሜራው እንጂ የድብቅ አይመስልም። ባንድ እያዩት ነው የሚመስለው፣ ፊት ለፊት ነው የሚመስለው ካሜራው ማለት ነው። እኔንም ቀርጣኛለሽ እኮ ሀቢባዬ፣ እኔንም ቀርጣኛለሽ፣ ተተናገርሽ እያለሽ ቀርጣኛለሽ፣ ሴትዮዋ ማለት ነው። ስለዚህ ፊት ለፊት ነው የምትቀርጥሽ። እኔን ቢስላት እንትን እያለ እያለ እያለ የያዘችኝ እያለ ቀርጣኛለች። ያንቺማ ሳትፈልጊ ተገደሽ እንደሆነ እየታገልሻት ቪዲዮ ላይ ያሳያል አይደል። የእነሱ ግን ፈቃደኛ ሆኖ ነው ወይስ እንዳንቺ እየታገሉ ነው ሀይባዬ? እነሱም አንዷ እየጮሆች ነው የቀረጠቻት፣ ስጮሃለሽ ማለት ነው። ልቀቂኝ እያለች እንደ ነው እየታገለች ነው። ቶሎ አሳለፈችው መጨረሻውን እንዳላየው አሳለፈችው። በአማረኛም በአረበኛም ነው እየደበላለቀች የምትለፈልፈው ማለት ነው። እና አሳል ቶሎ ብላስትሮን አደረገችው። በውድ ግን የሆነውን ነገር አሳየችኝ። ፈቅደው የሚያደርጉትን አሳየችሽ። አስገድዳት ትልቀቂኝ ምናምን እያሉ የሚታገሉትን ቶሎ ታሳልፈዋለች። እንዴዛ እያደረገች ሌላ ብዙ ነገሮች አሳይች። ወደው የሚያደርጉትን የምታሳየው ምናልባት አደንዛ ሰታቸውን ምናምን ሊሆን ይችላል። አስክራቸውም የተለያየ ነገር ሰታቸው ወደው የሚያደርጉትን የምታሳይሽ አንቺን የአንቺን አይምሮ ለማሳመን ነው። አዲስ ሰው እያመጣች ቪዲዮን እያሳይሽ እንዲያምኑ ኖርማል እንደሆነ ጭንቅላታቸው እንዲቀበል ይሄ ሴትና ሴት ማድረጉ ኖርማል ነው ብለው አይምሯቸው እንዲያምን ስለፈለገች ነው። ይሄን ቪዲዮ እያጠራቀመች አዲስ ሰው በመጣ ቁጥር ተሰይ ነው እሷ ያገሬ ልጅ ካደረገችው ኖርማል ነው ማለት ነው ብላ አይምሯ ተቀብሎ እንድታደርገው ስለሚፈልግ ነው ስለምትፈልግ ነው እንዲያደርጉት። እና ሐቢባዬ እኔ ወጥቻለሁ፣ ፈጣሪ ደርሶልኝ እንደማንም ሕጋዊም ባልሆን ፓስፖርቴንም ቢቀሙኝ ወጥቻለሁ። ግን ከየት ወጣ? እዛ ያቆምነው ሽማግሌው ቢሮ መለሰሽ። ቢሮ ምን አሉሽ? ቢሮ ቀጥታ እንደገባሁኝ እሷን ይይዙልኝ መስሎኝ፣ ይታገሉልኝ መስሎኝ ማለት ነው። እኔ እኮ ሴትዮዋ የወሰደች ለዚህ ስራ ነው ብዬ በግልጥ ጩኼ ነገርኳቸው። እንደብድ አድርጎኛል ማለት ነው ስነግራቸው ግን ማለት ነው፣ ምን ችግር አለው ታዲያ ምን ችግር አለው ሁሉ አሁን ደግሞ የመጣው ፋሽን ይሄ ነው ብለው ሳቁብኝ ማለት ነው። ቢሮ በሙሉ ሳቀብኝ። ሀበሾቹ ሊያውቁ ይችላሉ። በአማረኛ ነው እንትን ያልኩት አረቦቹ ግን አያውቁትም። ግን ለሁሉም ቢሮዎች ብዙዎቹ ቢሮዎች እንደዚህ ያለን አሁን የመጣው ፋሽን ታዲያ ምን ይጠበስ አርፈሻሰሪም እንደ ምን ምን ይከብድ ያለ ይላሉ ማለት ነው። ከዛ በቃ ምንም ሊያረጉልኝ አልቻሉም። ቤትዮይቱንም እንዲያዋት ነበር የፈለኩት እንዲይዟትም ነበር የፈለኩት። ውስጣት ገባም ያው ሽማግሌ ይዞ መጥቶ እዛው ጥሎ ይሄዴ። ከዛ በየሰሐድ ለምን ይሄን ስራ አልሰራሽም ተብዬ አስራ አምስት ቀን ታግቼ ተደበደብኩ ባይ እንደዚህ ኩኒ የወጣሁ ሰው ነኝ። እዛ ቤት ውስጥ ብዙ እቶቻችን እጃቸው ንብረት ላይ ታስረው ያሚሮ ጭንቀት ይዟቸው ራሳቸው በብረቱ እንትን እያሉ የሚጮህ ቶች አሉ። ነው ወጥቻለሁ፣ አልሐምዱሊላህ። ግን ለነዛ ቢሮ ተጋልጦ ድምጽ እንዲሆንና እንትናቸው እንዲንትን እንዲሉ እንዲቆጠቡ ነው። ይሄ ነገር እንዲቆጠቡ ማስረጃ ካገኘው እንደማጋለጥ ስለሚያውቁ ነው ለሐቢባ እንዳትናገሪ ብለው ፓስፖርትሽን የመለሱልሽ እኔ ማንንም ስለማልፈራ ለሐቅ ስለምሞት ለጉዳዩ እውነትነት ማስረጃ ካቀረብሽልኝ የቢሮውንም የደላሏንም ስምም ፎቶም ለጥፍ ቪዲዮ እንደምሰራባቸው ስለሚያውቁ ነው ለአቢባ እንዳትናገር ያሉሽ እና ፓስፖርትሽን ይመለሱልሽ። ገባሻ? ስለዚህ አንቺ ከአንቺ የሚጠበቀው እውነት ድምፅ መሆን ከፈለግሽ እና ጉዳዩ እውነት ከሆነ ለእኔ ማስረጃ አቅርብልኝ። ሴትዮዋን የቀዳሻ ድምፅ ካለ ማስረጃ፣ ይሄ ነገር ለመፈጸሙ ማስረጃ ካቀረብሽልኝ እኔ ፎቶቸውን ለጥፍ የቪዲዮ ሰርች አጋልጣቸዋለሁ። ሌላ አንቺ ማስረጃ ብቻ አቅርቢልኝ፣ ሌላ ምንም አልፈልግም። ማስረጃ ሄጂ ስጠይቃቸው መጀመሪያ ሲጀመር እኔ ከሁለት ወገን ሰምቼ ነው ድምፅ መሆኑ ሄጂ ደላለ ዋን ሳናግራት ውሸት ነው ብላ ከካልቻ አቀርብላታለሁ ማስረጃው ይኸው ብዬ ልክላታለሁ ከባሻ ዛራ ሚዩትሽ ናብሬ ሚዩትነሽ ሌጣገር